መስኮት እየከፈተ እየወጣ የቅዱሳንን በረከት እዛ ሰፈር የሚበላ መንፈስ ነው አለኝ። ምን ምታውቂው ነገር አለ? ሰው መከተል ካቆምክ፣ መከተል ካቆምክበት ማግስት ጀምሮ እግዚአብሔር ይባርካል። እውነት ነው። ከዚህ ከአፈር ውስጥ እግዚአብሔር በረከት ሲያዝላ ይቻለ ስለ ማዕድን ስራ ምናምን ምን ታውቃለህ? ቀጠሮ ነበረኝና፣ እሺ ሳስታውስ፣ ጎላጎል ዛሬ ለምንድን ነው ቀጠሮህ? ማዕድን ፍቃድ ማለት፣ እኔ ኢንፖርት ኤክስፖርት ፍቃድ አለኝ የማዕድን የአሁኑ ቤት አይፈርስም። አሜን። የዚህ ቤተሰብ ነበር የሚሰሩ ነው ባለው። አሜን። አሳየ የሚባል ስም ታውቃለህ? የአንተ ስም ነው። ውሎህን አስተካክለው። አሁን አሁን ያሉ ጓደኞችን በሙሉ ፍተዋቸው፣ አለበለዚያ ይዘው ሊጠፉ እንዴት ነው? እግዚአብሔር ይመስገን። ድገም እናበል። እግዚአብሔር ይመስገን። ድገም እናበል። እግዚአብሔር ይመስገን። ሰው መከተል ይሻላል ኢየሱስን መከተል ኢየሱስን እርግጠኛ ነህ ግን አንተ ሰው ነው የምትከተለው ምን ዋጋ አለው እግዚአብሔር ለበረከት ጠርተዋል ከበረከት ጋር እንዳትገናኝ ያድርገዋል ሰው ስለምትከተል እኮ ነው የእውነት ኢየሱስን ከተከተልክ ግን አንተ አለመባረክ አትችልም እውነት ነው አሜ ሰው መከተል ካቆምክ አንተ የሆነ ወር ሁለት ወር አመት ምናምን የሚቆይ ትንቢት አይደለም እነግርህ ሰው መከተል ካቆምክ መከተል ካቆምክበት ማግስት ጀምሮ እግዚአብሔር ይባርካል እውነት ነው በጣም የዋህ ነህ፣ ሞኝ አይደለህም። በጣም የዋህ ነህ። በጣም ተላላ ሰው ነህ፣ ግዴለሽ ነህ። እና እንጥሰይ ሲሉ አሜን ትላለህ። ሲያስነጥሳቸው ማለት ነው፣ ከየዋነት የተነሳ ማለት ነው፣ እግዚአብሔርን ከማመን የተነሳ ግን፣ ተኩላዎች ናቸው እነሱ። እግዚአብሔርን በቤት አምልክ፣ ሰው እየፈለግ ሰው እየመረጥክ ሰው ፊት አታምልክ። እግዚአብሔርን በየት በቤት አምልከው። ከዚህ ከአፈር ውስጥ እግዚአብሔር በረከት ሲያዝልህ አይቻለሁ። አሜን። ከምን ውስጥ አልኩ? ከአፈር ውስጥ። ስለ ማዕድን ስራ ምናምን ምን ታውቃለህ? እንዲህ ብሏል። ለአንዳንድ ሰዎች የኢምፖርት የኤክስፖርት ላይሰንስ ይሰጥ፣ በኢየሱስ ስም ይሰጥ፣ በኢየሱስ ስም። ጌታ እኮ ከአንተ ብዙ ነገር አልፈለገም። እንድትባረክ እፈልጋለሁ። እውነት ነው። ኢየሱስ ብቻ ተከተለ። አሜን። አሁን አንተ ማለት በስጋ አይን ስትታይ ማለት ነው። ጌታ ካረዳ በስተቀር ብዙም አይናት ሞላ እውነት ነው ግን፣ እግዚአብሔር በትልልቅ ሰዎች ፊት ድል ሲሰጥን ያየሁት እውነት ነው። አሁን ይሄ ሰው እየመጣሁት ሰው የመኪና መገጣጠም ማሽን እየተከለ ነው፣ ቡና ኢምፖርት ማተገላን እየተከለ ነው። ድሮ ጓደኛዬ ነው አብሮ ማሽን ወርቅ ከኔ ጋር ልሰራ እኔ ኢምፖርት ኤክስፖርት ፍቃድ አለኝ። የማይድን እግዚአብሔር እያለው ያለው የእውነት እኔን ተከተለኝ፣ የእውነት ሰዎችን ሳይሆን እኔን ተከተለኝ። እና ማን እንደሚከተል እሱና ጌታ ናቸው። የሚያቆጥን ያላለ ታውቃለህ፣ በሚያባብል ቃል የሚያወሩህን ሁሉ አትከተል። አሁን እንዲህ ሊሆን ነው። አሜን። አንተ የእውነት ኢየሱስን መከተል ትጀምራለህ? አሜን። ተከትለ ተከትለ ፈልገ ፈልገ ያጣኸውን በረከት ከዚህ ቀን ጀምሮ መገናኘት ትጀምራለህ። አሜን። አምኑ አለባትኝ መጽሐፍ ሲናገር አስቀድማችሁ ጽድቅና መንግስቱን ፈልጉ፣ ሌላ ሁሉ ምን ይልላችኋል ይከተልላችኋል። ያሁኑ አይበላሽም። አሜን። የማውራው ነገር ገብቶሃል? በጣም የአሁኑ አይበላሽም። አሜን የአሁኑ ቤት አይፈርስም። አሜን እግዚአብሔር በልስ። እግዚአብሔር ይቅር ብሎኛልና ይቅር ብሎኛልና ቤቴ የአምልኮ ቤት ሆነዋል። የአምልኮ ቤት ሆነዋል። ይህንን ወንድሜን በብልጥግና መንፈስ ቀባሁት። አሜን ቀንበር የሆነ ነገር ከህይወቱ ላይ ይሰበር። አሜን የዘንዶ ጉልበት ይመታ። አሜን የትኛውም በጌታ በኢየሱስም እስከ ዛሬ የተከተለው በረከቱን የያዘ ጨለማ አሁን ይሰበር። አሜን በኢየሱስ ስም አሜን። እግዚአብሔር ሁሉን አሳልፎ ይስጥ። አሜን። የእጆችህ ስራ ሁሉ ይከናወኑል ሁሉ። አሜን። በኢየሱስ ስም አሜን። አሜን። በወንድ ልጅ ደግሞ ባረኩ። አሜን። እድና ነፍሰ ጡር ናት። አቤት፣ ባለቤትህ ስድስት ወር። አሜን። ጌታ፣ ምንድን ነው ስራሽ? ባልትና። አንቺ በምትውይበት አካባቢ መደዳ ላይ ሙስሊም ሙስሊም ሰው አለ። ሙስሊም ሰው አለ። ተሰበራ ዛሬ። አሜን። ትትና የሚባል ስም ታውቂያለሽ? አንቺው ራስሽ ሌሊት ሌሊት ሌሊት መስኮት እየከፈተ እየወጣ የቅዱሳንን በረከት እዛ ሰፈር የሚበላ መንፈስ ነው፣ አለኝ። ምን የምታቂው ነገር አለ? ጽናሚን ብለው ውሰድ ዛሬ። በረከት ላይ የተቀመጠ ዘንዶ ተወጋ፣ አውሬው ተመታ፣ በረከትሽ ተለቀቀ። አንቺ ሰፈሩን አትለቂም፣ እግዚአብሔር አስለቅቃቸዋለሁ። መውጣትና መግባትሽን አስፈሪ ያረገዋለሁ። በፊታቸው አንሰሽ አትታየም። ነገርሽን እቀይረዋለሁ። ተቀይረ፣ የሚል አንድ ሰው አሜን ይበል። ተፈጸመ። እንዴት ነህ? ስንት ያክል ተማሪ ነው አንተ? ስለማን ነው የምትጨነቀው? አባት ምን ሆነዋል? በብዙ ቻሌንጅ ውስጥ ነው ያሉ። ስምሽ ማነው? አማረች፣ አይወድሻል ብዙ ዘመን ጠበቅሽው አይደል እግዚአብሔርን ዝም ያለሽ መሰለሽ አይደል እናንተ ቤት አልተሳካለት ሴቱም ወንዱም ሁሉም አልተሳካለት ማለት ሁሉም ተበታትኗል ሁሉም ኢቭን የመጠያየቅ እድል እንኳን የላቸው ቋንቋቸው ተደበላልቋል አትደማመጡ ጠላት የዚህንም የዛንም ነገር በትነዋል በስምሽ የሚያውቅሽ ጌታ የተውሽ ይመስልሻል አይተወኝም እርግጠኛ ነሽ እርግጠኛ ነኝ እሱ ነው ያቆመኝ ሱ ያቁት ነበትሞች ነበር በይወት ትኖር ያለሽ የእግዚአብሔርን ማዳን ታያለሽ። ጌታን በጣም ተከትለው ጌታ ይፈልጋል። የዚህ ቤተሰብ ቀንበር የሚሰብረው በአንተ ነው። አሜን እግዚአብሔር የዘር ማንዘርን ቀንበር ሁሉ እሰብርሃለሁ። አሜን ደግሞ በዘመን ሁሉ ክብሬን አሳይሃለሁ። አሜን የማዳኔን እጅ አሳይሃለሁ። አሳይ የሚባል ስንት ታውቃለህ? እኔ አንተ ስም ነው ለሆነ አሁን አሁን ያሉ ጓደኞችን በሙሉ በሙሉ ትተዋቸዋለህ። ቃል ትገባልኛለህ። ልክ ነው የማወራው አይደል? በሙሉ ትተዋቸዋለህ። አለበለዚያ ይዘውህ ሊጠፉ ነው። በዚህ በዚህ በዚህ መንገድ አድርገን ከሀገር እንወጣለን ብለው ሊያስበሉ ነው። እሺ፣ በሙሉ ከላያቸው እግዚአብሔር የለባቸው። እግዚአብሔር ደግሞ ከአንተ ጋር አለ። ለአባትህ እኮ አይደለም አንተ ለከተማ ህዝብ እግዚአብሔር በረከት አሜን ብዙ ሰው የሚፈልግ ሰው ነህ አንተ። አሜን። አባትህን የመታ እንቅፋት ዳግመኛ አንተን አይመታ። አሜን። እናትህን የመታ እንቅፋት ተንበርከክ። ዘይት ስጠኝ አባቴና አምላክ የእግዚአብሔር ሆይ በልጅህ በክርስቶስ ኢየሱስ ስምና ስልጣን ይህን ብላቴና ወደ ልዕልና፣ ወደ መገኘት፣ ወደ በረከት፣ ወደ ቅባት በጌታ በኢየሱስ ስም አስገባሁ። ከዚህ ቀን ጀምሮ ዘራቸው ላይ ያለ አውሬ በኢየሱስ ስም ይመታ። እግዚአብሔር ሆይ ጨለማው በኢየሱስ ስም ይመታ። ለዚህ ብላቴና በጌታ በኢየሱስ ስም መባረክ ይሁን። ይህን ብላቴና ደግሞ ለቤተሰቡ በጌታ በኢየሱስ ክርስቶስ ስምና ስልጣን የበረከት ምክንያት አደረኩት። የእረፍት ምክንያት አደረኩት። የሳሙኤል የአፉ ቃል ጠብ እስከማይል ድረስ በክርስቶስ ኢየሱስ ስምና ስልጣን ከአፉ ቃል ጋር አብረህ እንድትሰራ በኢየሱስ ስም ጸለይ። ሂድና ተከናወን። ረፍት ለቤታቸው ይሁን፣ ሰላም ለቤታቸው ይሁን በክርስቶስ ኢየሱስ ስም። ደግሞ አንቺ ሽባት ሆኜ ይኸውልሽ፣ እንዲህ ከወገብሽ በታች አስሮ ሊያስቀምጥሽ ምን ታውቂያለሽ። ያምኛል? ምን ያምሻል? በዚህ ሙሉ ፓርት እስከ እንደ ፓራላይዝ ያደርግሻል። ቀና በይ በክርስቶስ ኢየሱስ ደም የትኛውንም የብሽታ ኃይል ከላሽ ላይ ረገብኩት። ቀና ብሎ መሄድ ይሆንልሽ በኢየሱስም። እንባሽ ከዚህ ቀን ጀምሮ ይታበስ አባ። የምሰጠው ብርና ወርቅ የለኝም፣ መጎናጸፊያዬን ሰጠሁት።